እናት ስቃይዋ የእናት መከራዋ እምዬ እናት፣ ሻመት ስኑር ሻመት ትንገስ የሁሉም እናት። ሩታዬ፣ ሰላም ቤተሰብዬ። ዛሬ እንግዲህ ዜዶዬ ምን ሆነው ነው እና አብርሽ ጠፉ፣ ሚዲያው ጭራ ለመልሽ ምናምን ነገር፣ እኔ ምን ልመልስ፣ ቤተሰብዬ? ከሰማሁት ከአንዳንድ ነገሮች ላካፍላችሁኝ። ያው ልጁ ሊገረዝ ቤቢ እየተገረዘ ስለሆነ ለዛ ነው ማለት ነው የጠፉት ማለት ነው። ምክንያቱም ብዙ ሰው በጣም የተምታታው ነገር ሄርሜላ የሆነ ቪዲዮ ለቃ ነበር እና በዛ በቪዲዮ በቃ ሄርሜላ ምን ይዛ ትመጣለች? የፈለገችውን ይዛ ትንጣ። እነሱ ባለትዳሩ ናቸው። እሱ ደግሞ እንግዲህ አሁን የልጅ አባት ሆኗል። የልጅ አባት ወደዛ ወደዚህ ነገሮችን ለማስተካከል ወደፊትም ክርስትና ብዙ ነገር የሚጠብቃቸዋል ወደፊት እና እየተሯሯጡ ነው። ስለዚህ ሩትዬ እንኳን ደስ ያለሽ ልጅሽም ስለተገረዘልሽ ሁላችሁም ማለት ነው እንግዲህ ቤቢዬ በስንት ቀኑ ነው ዜድዬ የሚገረዘው ምናምን? እንዴ በሰባት ቀኑ ነው። ያው እንግዲህ ችግር የለውም አስር ቀንም አስራ አንድ ቀንም ቢሆን ቢገረዝ ምንም ችግር የለውም። እንግዲህ ጋሽዬም፣ ሁሉም እንግዲህ ፋሚሊ በሞላ ነው ያለው። ግን ጋሽዬን ቪዲዮ ላይ እያስገቧቸው አይደለም እንደ በፊቱ። ለምንድን ነው የሚያስገቧቸው? ስለዚህ ካሜራማኖቹም ልጁን ሲገረዝ ሰብሰብ ብለው ነው መላ ቤተሰቡ እንግዲህ እንዳስገረዙት መረጃው የደረሰኝ ማለት ነው። እንግዲህ አረ በጣም ደስ ይላል እውነት። ሊህ መገረዙ እንግዲህ የአብርሃምን ምሮታን በጣም ነው እንግዲህ የሚያዙት። ልጃቸው ሲያለቅስ በቃ የእናትና የአባት ጣዕሙን የሚያውቁት እዛ ግረዛ ላይ ነው። በቃ እንደዚህ ነው እንዲህ ለካ እኛም ፊት ስንወለድ እንደዚህ ነው እንዲህ ተገረዝ ነው ይላል አብርሽ እንግዲህ። እና ልጁ ግዴታ መገረዝ አለበት። ካልተገረዘ ደግሞ እንዱ ዝም ብሎ እንዳልተገረዘች ምንድነው እንዳልተገራች በቅሎ ዝም ብሎ ስለሚሄድ ነው፣ ወንድሽ ካልተገረዘ የሚባለው ይባላል፣ አባባሉ ማለት ነውና ስለዚህ ለዛ ነው የጠፉት። ሚዲያውን እንግዲህ ማነጋገሪያ እያደረጉት ነው። መቼም እነሱ ሲጠፉ በቃ ጠፉ በቃ እንጃ። የሆነ ጡርምባ ቢኖር እኔ ሰፈር ሰፈሩን እያልኩኝ እንግዲህ በየሶሻል ሚዲያው ጡርምባ ነፋ ነበረ። ለሶሻል ሚዲያ ሰዎች ዴ እንዳለ እንደው ውሃ አይደል እንደ ሚዲያው የሆነው ዛሬ እንደ በቃ እስኪኔ ላነቃቃችሁ። ስለዚህ አዳዲስ ነገር አለ አዳዲስ ነገር አለ። ሄርሜላ አሁን ያዙ ይልቀቁኝ እንደምትል ባለሙሉ ተስፋ ነኝ። ምን እንደምናረጋት ባናቅም፣ ያው እንግዲህ በገመድ ወደ ጫካ እንድትሄድ እየጎተትን ጫካ እናስራታለን ብዬ ነው እኔ የማምነው። ጋሽዬም የኔ አባት እንዴ፣ ዛሬማ መንጣት አለበት፣ ዛሬማ መንጣት አለበት አሉ ኮ ካሜራው ላይ ሩትዬ ስትወልድም አሉ። ግን ካሜራ መግባት አልፈለጉም፣ ለምን እንደሆነ ባናቅም ማለት ነው። ጋሽዬ ሩታ እንስፍስፍ ናቸው። ጋሽዬ ሩታ ስትጨነቅ አብረው ነበሩ፣ ቤትም አብረው ነበሩ። ግን ያው ቪዲዮ አልገቡም። ጋሽዬም ነው ካሜራ ማን ለመሆን አሰቡ እንዴ? ካሜራ ማን ለመሆን አስበው ነው መሰለኝና ቤቢዬ እንግዲህ እደግ ተመንደግ። እንግዲህ የሴቶች አለቃ የምትሆን ያድርግህ፣ የአገር ተረካቢ የምትሆን ያድርግህ እንግዲህ አድገህ ማለት ነው። እንግዲህ በድጋሚ ሩታና አብርሃም እንኳን ደስ ያላችሁ፣ እንኳን ለዚህ ሰዓት በሰላም አበቃችሁ። እዚሁ ሚዲያ ላይ አይተናችሁ፣ ተጋብታችሁ፣ ተፋቅራችሁ፣ ልጅ ወልዳችሁ ለማስገረዝም እንኳን በቃ አችሁ ብለናል በጣም ደስ ይላል ማለት ነው። በመካከላችሁ ብዙ ነገር ቢፈጠርም ግን ደስታ በመካከላችሁ ብዙ ነገሮች አሉ። የሰው ልጅ መቼም ሰውና ሰው ሆኖ የማይጋጭ የለም። በቃ ይታረቃል። ብዙ ሰው ታረቁ ታረቁ እያለ ነው። ያው እንግዲህ እንደታረቁ ነው። እኔ እንግዲህ እንደምናየው ደስታቸው የሩታ ፊት ፍክት ብሎ አብርሃምም እንደዛው ፈገግታቸው ሲገናኙ በጣም ነው ደስ የሚለው። እና ይሄ ነገር እኔ እንጃ የሰው ልጅ ሲጣላ ደስ የሚለው ሸይጣን ብቻ ነው። ሰውን ለማስታረቅ የሚሯሯጥ የለም ለማጣላት እንጂ። እኔ ራሱ ብዙ ጊዜ በጣም ይገርመኛል። ለምንድን ነው አንድ ሰው ሲጣላ ሰውን የማያስታርቀው ላለው እና ይሄ ደግሞ ባህላችን ነው ማስታረቅ ሰው ሲጣላ ማስታረቅ ባህላችን ለምን አይሆንም? ስለዚህ ብዙ ዩቲዩበሮች በእነሱ ምክንያት ትናንትና ማንም ሰው ማንም ሰው አንድ ቪዲዮ አልሰራም። ምክንያቱም አይዲያ አጥተው ማለት ነው፣ በራሳቸው መንቀሳቀስ አይችሉም። አብርሃምና ሩታ ብለው አይዲያ አንጥተው ካልሰሩ እንዴት አድርገው ይንቀሳቀሳሉ? በመቶ ሺ በሁለት መቶ ሺ እንኳን እየሚቆጠርላቸው ያየናቸው ነው። ቀጥታ ከቡታ ጅራ ማለት ነው፣ ግዴታ ሄርሜላ ይሄ ተደፍታ ያለቀሰችው አለቃቀስ አዲስ ነገር እንዲፈጠር የሷም ቻናል እንዲያድርግላት የሌሎቹም ቻናል እንዳድግላቸው እያደረግኝ ነው። ትናንትና ከትናንትና ወዳ በጣም ብዙ ነገሮች እያለች ስትጨፍር ብዙ ነገር ስትሆን ነበረ። ትናንትና ማልቀሷና ድፍት ብላ ደግሞ የሆነ ኢንስተግራም ፔጇ ላይ የምትፖስታቸው ጧት እንደገለጽኩላችሁ ማለት ነው። ያንን ማድረጓ ለምንድን ነው ብላችሁ ይሄንን መጠርጠር አለባችሁ። አሁንም ቢሆን ይሄንን ቪዲዮ እሷ የምትሰራው አብርሃምን ለማስጠላት ወይም ለማሰደብ ነው። በቃ ዝሙትን ሰራ ሰራ እንደዚህ ያደረገ ለማለት ነው። እኛ ደግሞ መንቃት አለብን መንቃት አለብን ሁላችንም፣ ኦዲየንሶችም እኛ ዩቱበሮች መንቃት አለብን። ምክንያቱም እኛ የሰውን ሰውን በተሳደብን ቁጥር ወንጀላችንን እየበዛ ነው የሚሄደው የእነሱን ወንጀል እያጠብን ነው የሚሄደው። እነሱ ማንም ቢሰርባቸው ምንም አንድ ቀን መልሰው አያውቁም። እኛ ግን በቃ ዩቱበሮች ብለን ብዙ ነገር ስንባባል በጣም ይገርመኛል። ምክንያቱም እኛም መንቃት አለብን። እነሱ ስራ ነው ብለው እስከሰሩ ድረስ ላይክ ሸር፣ ሰብስክራይብ ማበረታታት ነው ያለብን። ከመቼም ከባለቤቱ ያወቀ ቡዳ ነው ይባላል። ወላይ ነው የምላችሁ። የአብርሃም ቤተሰቦች የሩታ ቤተሰቦች ዝም የሚሉ ይመስላችኋል? ዝም አይሉም። ሜላት እኮ ተናግራለች። እናንተ ዝም ብላችሁ በየኮሜንቱ በየምኑ ታጨበጭባላችሁ እንጂ እኛ እንደሆን አንድና አንድ ነን፣ መቼም የማንለያየ ፋሚሊዎች ነን ብላለች ማለት ነው ሜላት እኔ ከፈለጋችሁ ቪዲዮውን አንጥቼ ፖስተዋለሁኝና፣ ሁላችንም ወደፊት ላይክ ሸር፣ ያውና አበረታታቸው። እነሱ ካልመጡ እኛም ባዶ ነን። እውነት ኔ ይመላችሁ። እኔ ብቻ እውነትን ከመናገር ወደ ኋላ አልልም ማለት ነው። ቤቢዬ በድጋሚ እንኳንም ተገረዝክልን፣ እደግ ተመንደግ ብለናል። የጠፉበት ምክንያት እህታችን ጅዬ የጠፉበት ምክንያት ዛሬ ለዛ ነው እንጂ ሌላ ምንም አጋጥሟቸው አይደለም። ሄርሚላው አዲስ ነገር ትመጣል ጠብቁ። ግን ቢሆንም ግን ቤቢዬ ተገርዟል ልላችኋለሁ። ላይክ ሸር፣ ሰብስክራይብ የቪዲዮ ለሁሉም ድረስ ለተጨነቃችሁ በሙሉ